በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዝየሰ ኮነ ፍስሀ ወሰላም። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምንሰነበታችሁ እንደምናደራችሁ እንደምናረፈዳችሁ፣ ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረዴቷን በረከቷን ታሳድርብን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና በህይወት ጠብቆ አደረሳችሁ አደረሰ። ዕለተ ረቡዕ ዕለተ ረቡዕ ዛሬ አላዓዛር ይባላል። እንግዲህ ከእሑድ ይሄ ቀን አራተኛ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም አላዓዛር ከተቀበረ በአራተኛው ቀን ነበር ያስነሳው ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አላዛርን በጥንተ ስብከት ያስነሳው ሰው ነው። በጥንተ ስብከት ያስነሳው ሰው ነው። አላዛር የተነሳው መጋቢት አስራ ሰባት ቀን ነው። ነገር ግን በዓሉን ሊቃውንት እዚህ አምጥተው ትንሣኤን ከትንሣኤ ጋር ለማሰብ ወደዚህ አምጥተው ሊቃውንት በዚህ ዕለት እንዲከበር አድርገውታል ማለት ነው። እንዲህ ይላል በአራተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ባደረገ በአደረገ በአራተኛው ቀን እንዲታሰብ አድርገዋል ማለት ነው። ለምሳሌ በየካቲት 23 ቀን የተፈጸመውን የቃና ዘገሊላን በዓል የውሃን በዓል ከውሃ በዓል በማገናኘት ወደ ኋላ አምጥተው በጥምቀት ማግስት እንዲከበር እንዳደረጉ ማለት ነው። ሊቃውንት ናቸው የሚያስተካክሉት፣ የቤተ ክርስቲያናችን ሊቃውንት በዓሉ ከበዓሉ ጋር የሚስማማውን አስማምተው አዋህደው እንዲከበሩ አድርገዋል በዓላትን ማለት ነው። ስለዚህ ቃና ዘገሌላ የተፈጸመው የካቲት ሀያ ሶስት ነው። የካቲት ሀያ ሶስት የተፈጸመውን ግን ወደ ጥር አስራ አንድ ወስደው የውሃን ባል ከውሃ ባል ብለው ከቃና ዘገሌላ የቅዱስ ሚካኤል ዕለት ቃና ዘገሌላ ብለው እንዲከበር አድርገውታል ማለት ነው። አዎ፣ ሌላው በዚህ የትንሣኤ በዓል ከትንሣኤ በዓል ጋር አጣምሮ ለማሰብ ትንሣኤን ከትንሣኤ ጋር አብሮ እንዲዘከር አድርገዋል። ያላዓዛርን ትንሣኤ ማለት ነው። ያላዓዛርን ትንሣኤ ከትንሣኤ ጋር እንዲዘከር ከትንሣኤ ጋር እንዲታሰብ አድርገው ታል ሊቃውንት አላዓዛር የተነሳው ከሞተ በአራተኛው ቀን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ከዕለተ እሑድ እስከ ዕለተ ረቡዕ ድረስ አራት ቀን ይሆናል ማለት ነው። አራት ቀን ይሆናል። ስለዚህ አራተኛው ቀን አላዓዛር የተባለበት ምክንያት ይሄ ነው ማለት ነው። ሌላው አበው ሊቃውንትም ምስጢርን ከምስጢር አዛምደው የትንሣኤ ጌታ አላዓዛርን በአራተኛው ቀን ማስነሳቱን ለማሰብ በትንሣኤው በአራተኛው ቀን እንዲታሰብ አድርገዋል ማለት ነው። ሊቃውንት ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ አላዛርን በአራተኛው ቀን ማስነሳቱን ለማሰብ በትንሣኤው በአራተኛው ቀን እንዲታሰብ አድርገዋል። ሌላው የጌታ ትንሣኤ ከአላዛር ትንሣኤ የተለየ እንደሆነ ለማጠየቅ ነው። የአላዛር ትንሣኤ በብሉይ ስጋ ነው፣ የጌታችን ትንሣኤ ግን በሐዲስ ስጋ ነውና አንድም ያላዓዛር ትንሣኤ አስነሽሻል እይታችን ትንሣኤ ግን በገዛ ስልጣኑ ነውና ክብር ምስጋና ይግባው። ቅዱስ ቄርሎስ ወተንሳይኩ በስልጣን ባህቲቴ ይላል። በቅዳሴ አስራ አራቱ ቅዳሴያት አንዱ የቅዱስ ቄርሎስ ቅዳሴ ነው። ሊቅ ነው። ወተሳይሁ በስልጣን ባቴቴ በብቻዬ ስልጣን ተነሳሁ ብሎ ተናግሯል ማለት ነው። አዎ ሌላው አብ አንሶ መንፈስ ቅዱስ አንሶ ይላል እሳብነት ቢሉ እንግዲህ ሪናቸውን መናገር ነው መለኮቱ ጌትነቱ ገዥነቱ ዘላለማዊነቱ ህያውነቱ የመለኮት ስለሆነ ማለት ነው፣ የጋራ ነው። የአላዓዛር ትንሣኤ ሁለተኛ ሞት አለበት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ግን ሁለተኛ ሞት የለበትምና ህያው ሕያውን ከሙታን እንዴት ትፈልጋላችሁ? አደል የተባለ። አዎ ሕያውን ከሙታን አዎ፣ እሱ ሕያው ሁኖ እኛን ሕያዋን ያደረገን አምላካችን ክብር ምስጋና ይግባ። ሁለተኛ ሞት የለበትምና ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ ስድስት ቁጥር ዘጠኝ ላይ ወይ ይረክቦ እምዝ ዳግም ሞት ክርስቶስ ዳግመኛ እንዳይሞት እንግዲህ ወዲህ ሞት እንደማይገዛው እናውቃለን ይላል ሞት እንደማይገዛው እናውቃለን ይላል ቅዱስ ጳውሎስ አንድም ያላዓዛር ትንሣኤ ትንሣኤ ዘጉባኤን ይጠብቃል እጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ግን ፈጥኖ ተነስቷልና ስለዚህ የሞተው ትንሣኤ ዘጉባኤን አይጠብቅም የሞተው የምናምንበትን ትንሣኤ ስለ ክብር የማያምኑበትን ትንሣኤ ዘለሐሳር ማስነሳት የሚቻለው ጌታችን ኢየሱስ ክርስቶስ መሆኑን ቤተ ክርስቲያን ታስባለች ማለት ነው። ሌላው አላዓዛር ትንሣኤና ሕይወት የሆነው ኢየሱስ ክርስቶስ በሞተ በአራት ቀን ከሞት ያስነሳው የማርያምና የማርታ ወንድም አላዓዛር ሲሆን ታሪኩ በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ የምናገኘው ነው ማለት ነው። እንደ ተመዘገበው በዛ ላይ ተመዝግቦ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ይሁዳ እንሄድ አላቸው ደቀ መዛሙርቱን ደቀ መዛሙርቱን ወደ ይሁዳ እንሄድ ነው ያላቸው አይሁድ በድንጋይ ወግረው በእሳት ተኩሰው ሊገሉ ሲፈልጉህ እንዴት እንሂድ ትላለህ? አሉት ደቀ መዛሙርቱ መልሰው ለጌታችን። አይሁድ ሊገሉህ ይፈልጋሉ፣ በድንጋይ ወግረው በእሳት ጠብሰው ሊገሉህ ይፈልጋሉ፣ ሊይዙህ ይፈልጋሉ። አዎ፣ ስለዚህ እንዴት ወደ እነሱ እንሂድ ትላለህ? አሉት ጊዜው ስላልደረሰ ነው። መጨረሻ እኮ ሂዶ አሉ ወገኖች። አሉት አላዓዛር አርክነ ሞተ፣ ወዳጃችን አላዓዛር ሞተ አላቸው። ቢታንያ ቀርበው አደሩና ሲነጋ ማርታ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣቱን ሰምታ ከመንገድ ተገናኝታ ሶባሰሃለው ከዚህ ሚሞተ ሁየ ከዚህ ኑረህ ቢሆን ኑሮ ወንድሜ ባልሞተ ነበር አለችው። ማስነሳት የማይቻለው መስሏት ማይቻለው መስሏት። አንተ ከዚህ ኑረህ ቢሆን ኑሮ ወንድሜ አላዓዛር ባልሞተ ነበር አለች። እንግዲህ ማስነሳ መስሏት። አዎ፣ ይህ ደግሞ አለማመንን እዛው ሁኖ እግዚአብሔርን እየተከተሉ ጌታን እየተከተሉ ኢየሱስ ክርስቶስን እየተከተሉ ፍጹም እምነት አለመኖርን ይጠይቃል። አዎ፣ እምነት ነው ትልቁ ነገር ወገኖች። በቤቱ መኖሯችን ጥሩ ነው፣ ጥሩ ነው፣ ደስ ይላል። በቤቱ ስንኖር ግን እምነት ይዘን ነው መኖር ያለብን። እና የማርታም ጌታችንን የጌታችንን መምጣት በመምጣቱ ደስ አላትና ጌታ ወይ አንተ በዚህ ኑሮ ቢሆን ኑሮ ወንድሜ አይሞትም ነበር አለ። ማስነሳት ማይቻለው መስሏት። ነገር ግን የትንሣኤው ባለቤት ኢየሱስ ክርስቶስ በእኔ የሚያምን እኔ ትንሣኤና ሕይወት ነኝ አለ በእኔ የሚያምን ቢሞት እንኳን ያው ነው ብሎ አስተምሯል። እና ስለዚህ ይህንን ያሳያል ማለት ነው። ባልሞተም ነበር። አሁንም ጌታ፣ አብ የለመንኸውን ሁሉ ያደርግልሃል አለችው። አሁን ወደ እምነት እየመጣች ነው። አዎ የባህሪ አባትህ አብ አዎ፣ ያለ እናት ቅድመ ዓለም ያለ እናት የተወለድከው ወይም ያለ እናት የወለደህ አብ የለመንኸውን ሁሉ ያደርግልሃል፣ ያሳሰብከውን ሁሉ ያደርግልሃል አለችና እንድታስነሳም አውቃለሁ፣ አለች። ወደ እምነት መጣች ማለት ነው። አውቃለሁ አሁን እሷ እያለች ያለችው ወደፊት ሰው በዕለተ ምጻት እንደሚያስነሳ ነው እየጠየቀ እያመነች ያለችው እና ነገር ግን ወደዛ የሞተውን ወንድማቸውን አላዛርን ሊያስነሳ እንደሄደ አልተረዳችም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ዚያምን ቢእመኒ ሞተ የሀዩ በእኔ ያመነ ቢሞትም ይነሳል አላት። ማርያም ከቤት ነበረች። ናሁ መጻ ሊቅነ ብላ ማርታ ነገረቻት። እየተቻኮለች ተነስታ ወጣች። አብረውት የነበሩትም ከመቃብሩ ሂዳ ልታለቅስ ነው ብለው እያለቀሱ ተከተሏት፣ ይላል። አዎ ተከተሏት። እጅ ነስታ እሷም እንደ እህቷ ሶበሰ አለው ከዚህ የሚሞተ ሁዬ አንተ በዚህ ብትኖር ኑሮ ወንድሜ አላዓዛር ባልሞተም ነበር አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም ክብር ይግባውና እንባውን አፈሰሰ። ይህንን ስትል አላዓዛርን አሳዘነውና እንባውን አፈሰሰ። በለበሰው ሥጋ መለኮት እንባ የለውም። መለኮት ምራቅ የለውም። መለኮት ሥጋ የለውም። በለበሰው ሥጋ ግን የሰው ችግር ሁሉ የሚገባው የሰውን ችግር ሁሉ የሚካፈል ከሀዘንተኞች ጋር ሀዘንተኛ የሚሆን አምላካችን ኢየሱስ ክርስቶስ ተስፋ የቆረጡትን ተስፋቸውን የሚያለመልም የጨለመባቸውን ሁሉ ተስፋቸውን የሚያለመልም፣ አዎ ጭንቅ የሆነባቸውን ሁሉ ጭንቃቸውን የሚያስወግድ ኢየሱስ ክርስቶስ ወደ እነዚህ ወደ ሀዘንተኞቹ ሄደና ስቅስቅ ብሎ አለቀሰ ይላል። አዎ ችግር፣ የሰው ችግር ይገባዋል። አሱ ያሳዝነዋል። ወገኖቼ አዎ፣ ጌታችን እንባውን አፈሰሰ። የት ቀበራችሁት? አለ። አሁን አላዛር የተቀበረበትን ጌታ ማያውቁ ሆኖ አይደለም፣ ያውቃል። ግን በለበሰው ስጋ ነው። በለበሰው ደካማ ፈራሽ በስባሽ ደካማ ስጋን ተዋህዷል እንዳ አላዓዛር የተቀበራችሁት፣ አላዓዛር የተቀበረበትን ቦታ ያውቃል። አዎ ያውቃል። ለምን ማስነሳት ነው ከባድ የሚሆነው ወይስ አላዓዛር ያለበትን ቦታ ማወቅ ነው? አላዓዛር ቦታ አላዓዛር ያለበትን ቦታ ያውቃል። የሞተውን አላዓዛርንም ማስነሳት ይቻለዋል። እሱ ሁሉን ማድረግ ይቻለዋል። እና የተቀበራችሁት አለ መለኮትስ ሁሉን ያውቃል። እንዲህ ማለቱ ግን አላዋቂ ሥጋን መዋሃዱን ለማጠየቅ ነው ማለት ነው። ወስደው አሳዩት። አላዛር የተቀበረበትን መቃብሩ ዙሪያውን የታነጸ በታላቅ ድንጋይ የተገጠመ ነበረ። ድንጋዩን አንሱት አላቸው። ማርታ እግዚኦ ናሁ ወዳጽያ ከሞተ አራት ቀን ነውና፣ ፈጽሞ ተበላሽቶ ይሆናል አለችው። ተመልከቱ፣ ሰው ማለት እንደዚህ ነው ወገኖች። አላዓዛር ወንድሟ ነው። ሁለቱን እህቶች ይዞ ነው የኖረው። ወንድማቸው ነው። እያለቀሱ ነው። ነገር ግን ስለሞተ ከነሱ ስለተለየ አዎ ሸጥቷል አለች። ተበላሽቷል ጌታ ሆይ አትቅረብ፣ አራት ቀን ሁኖታል አለች። አቤት የኛ ቤተሰብነት እኮ ወገኖች፣ አቤት አቤት አቤት አቤት፣ ሰው እኮ ዛሬ እኮ እናት አባትን ወንድም፣ እህት፣ ልጅ፣ አክስት፣ አጎት፣ አዎ ለጊዜው ያለቅሳል፣ ዋይ ዋይ ይላል። እንዲያውም ዘልዬ መቃብር ድረስ ልግባ ብሎ ይገላገላል። ወዲያው በቀብር ከቀብር ምላሽ ይላል። መጽሐፍ እኮ ነው እንደዚህ የሚለው ወገኖች። ከቀብር ምላሽ በርስቱ በጉልቱ በሀብቱ በንብረቱ ሲካሰስ ገና እንባው ሳይታበስ፣ አዎ ገና የተቀበረው የሞተው ሰው ስጋው ሳይፈርስ በርስቱ በርሻው በጉልቱ በሀብቱ በንብረቱ በደንበሩ አዎ ይካሰሳል። በቤቱ በንብረቱ ሁሉ ይካሰሳል። ለእኔ ነው የሚገባኝ፣ ለእኔ ነው የሚገባኝ። እንደዚህ ናቸው ሰዎች ወገኖች። ሰው እንደዚህ እኮ ነው ደካማ ስስታም። አዎ እንደገና ደግሞ ተመልከቱ ምን ያህል ሰው ምን ያህል እንደሚጠላ ተመልከቱ። ሰውን የማይጠላ መድህን ያለም አላዛርን ፍለጋ ሲመጣ እህቶቹ ግን አትቅረብ፣ አራት ቀን ሁኖታል ከተቀበረ፣ ሸቷል፣ ተበላሽቷል አሉ። አሁን ወንድምነታችን እህትነታችን ቤተሰብነታችን እስከዚህ ድረስ ነው ማለት ነው፣ እስከ መቃብር ድረስ። ከመቃብር በኋላስ ሸተተ ነው የምንለው። ሸተተ ይሸታል። አዎ አፍንጫችንን እንይዛለን። አስር የምንወደው ሰው ቢሆን ይህንን አናደርገውም። መዳን አለም ወገኖቼ ከነ ቆሻሻችን አላዓዛርማ ሙቱ አደል የሸተተው። በቁም የሸተትናለን አደለም። እንዲህ በኃጢአት ወገኖቼ በቁም የሸተትን፣ በቁም ጠራናችን የቀየረ፣ በኃጢአት በዝሙት በጣዖት አምልኮት፣ በክፋት በተንኮል በዘረኝነት በቁሜ ሸተት ናለ እሱ ግን አይገደውም። እሱ ግን ይቅርባይ ነው መሃሪ ነው ቸር ነው ሩሩ ነው ወገኖቼ፣ አምላካችን ፈጣሪያችን ክብር ምስጋና ይግባው እና ወደዛ ቀረብ ባለና ድንጋዩን አንሱ። ማርታ ጌታዬ፣ እግዚኦ ናሁ ወዳ ጽያ ከሞተ አራት ቀን ነውና ፈጽሞ ተበላሽቶ ይሆናል አለችው። ብታምኝስ አላት ጌታችን ክብር ምስጋና፣ ብታምኝስ የእግዚአብሔርን ጸጋ ታያለሽ አላት። ምክንያቱም ሊያስነሳው ነው። የሸተተውን የተቀበረውን የሞተውን የፈረሰውን የበሰበሰውን በቃሉ ሊያስነሳው ነው።